መጨረሻ ኮሎኔል ደገር ተገደለ። በቅጽል ስሙ ገደር እየተባለ የሚጠራው አብይ አህመድ በእጅጉ የሚተማመንበት ኮሎኔል በዛሬው እለት በጎንደር ምድር መገደሉ ተነገረ። ፋኖ ለመጀመሪያ ጊዜ መድፍ ማርኳል። በዛሬው ከባድ ውጊያ የፋኖ ኃይሎች በበርካታ ቦታዎች ላይ ድል ማስገኘታቸውን አብስረዋል። በተለይ በደብረታቦር አካባቢ በሁለት አቅጣጫ በታሽጋይንት ቅዳሜ ገበያ በተባለችው ከተማ ደግሞ በስድስት አቅጣጫ ከባድ ውጊያ ተደርጓል። አይም ባላይ በተፈጸመ የደፈጣ ጥቃት ኮሎኔል ደገር ላይመለስ መሸኘቱ ነው እየተሰማው። በምራብ ወሎ ስምንት ኪሎ ሜትር ርቀት ላይ በመካነ ሰላም ውስጥ በምትገኝ አንድ መንደር ላይ በአድማ ብቻን አባላት ላይ ደግሞ የደፈጣ ጥቃት ተፈጽሞ ከፍ ያለ ጉዳት ደርሷል። ጤና ይስጥልኝ። ይህ አዶኒ ኒውስ ነው። አዶኒ ኒውስ የዩትዩብ ቻናልን ሰብስክራይብ እያደረጋችሁ የደውል ምልክቷን ስትጫኑ እነ ማጋዚንና መሰል በርከት ያሉ መረጃዎችን ወደ እናንተ የማደርሳችሁ ይሆናል። ለሚዲያችን አዲስ ከሆናችሁ ተቀላቀሉን። ፈጣን፣ እውነተኛ የተረጋገጡ መረጃዎችን በፍጥነት ታገኛላችሁ። አብራችሁን ቆዩ። የአማራ ፋኖ በጎንደር አንድነት በ23 ቀጠናዎች ላይ ቁጥጥር እንዲኖረው ማድረጉን አስታወቀም። የአማራ ፋኖ በጎንደር አንድነትና የአማራ ፋኖ በጎንደር ጠቅላይ ግዛት በጋራ በመሆን በፈጸሙት አዲስ ወታደራዊ ዘመቻ ድልን መቀዳጀታቸውን አብስረዋል። ዘመቻ አንድነት በሚል በሰየሙት በዚህ ወታደራዊ ዘመቻ በጎንደር ቀጠና 23 አዳዲስ ይዞታዎችን ገዥ መሬቶችን በእጃቸው ማስገባታቸውና ከመንግስት ተጽዕኖ ማላቀቃቸውን ይፋ አድርገዋል። በዛሬ እለት፣ አይምባ አካባቢ ከወታደራዊ ካምፑ ወደ አይምባ ከተማ በመንቀሳቀስ ላይ በነበሩ ወታደራዊ ተሽከርካሪዎች ላይ የደፈጣ ጥቃት ተፈጽሟል። ኮሎኔል ደገርን ጨምሮ ከነአጃቢዎቹ በተፈጸመባቸው የደፈጣ ጥቃት በርካቶች ሙትና ቁስለኛ ሲሆኑ አብይ አህመድ የሚተማመንበት ኮሎኔል እደገረም በዚህ ውጊያ ህይወቱ ስለማለፉ ነው የተሰማው። አጃቢዎቹ ሙትና ቁስለኛ ሲሆኑ የፋኑ አባላት በርካታ የነፍስ ወከፍና የቡድን መሳሪያዎችን እንዲሁም አምስት ማዳበሪያ ደረቅ ሬሽን ከመኪናው ላይ ሲወስዱ አንዶራል መኪና ማቃጠላቸውን ይፋ አድርገዋል። ይህንን ተከትሎ የመንግስት ወታደሮች በአይንባና አካባቢ አካባቢው በንጽዋል የድብደባና እስር እየፈጸሙ ነው ተብሏል። በጠዳና አካባቢው ሲደረግ የነበረው ውጊያም ዛሬም ለሁለተኛ ቀን እንደቀጠለ ነው። የመንግስት ወታደሮች ከመገጭ ድልድይና ከጠዳ ወደ ፋኖ ቀጠና ተንቀሳቅሶ የነበረ ቢሆንም በተፈጸመባቸው የመልሶ ማጥቃት ውጊያ አሁን ተመልሰው ወደ ጎንደር ከተማ ስለ መግባታቸው ነው እየተሰማው። በጎንደርና በአካባቢው እየተደረገ ባለው ውጊያ የፋኖ አባላት በአሁን ሰዓት ላይ በጠዳ ዙሪያ ከመንግስት ወታደሮች ላይ በሞርተር የታገዘ ውጊያ እያደረጉ ነው ተብሏል። በሌላ መረጃ ደግሞ በደብረታቦርም ዛሬ ውጊያ የተቀሰቀሰ ሲሆን ከደብረታቦር በቅርብ ርቀት ላይ በሚገኙ ሁለት ቦታዎች ላይ ነው ከባድ ውጊያ የተደረገው ተብሏል። በተለይ ከባድ ውጊያ የተደረገው ከደብረታቦር በጣም በቅርብ ርቀት ላይ በምትገኘው ታሪካዊቷ ማህደረ ማርያም ከተማ ነው። በዚች ከተማን በሞርተርና ብዙ 23 የታገዘ ውጊያ በፋኖና በመንግስት ወታደሮች መካከል መደረጉ ተነግሯል። በውጊያው ስለደረሰው ጉዳት ባይታወቅም አምፖላንሶች ግን በተደጋጋሚ የመከላከያ አባላትን እየጫኑ ወደ ሆስፒታል ሲመላለሱ ማየታቸውን አክለዋል። አድማጮቻችን የበንድ እንዳለ በደቡብ ጎንደር ታሽጋኝት ከፍተኛ ፍጥጫ ነግሷል ተብሏል። የመንግስት ወታደሮች ወደ ፋኖ ቀጠና ተንቀሳቅሰው ውጊያ ከፍቶ የነበረ ቢሆንም የፋኖ አባላት የመከላከል ውጊያ ለአንድ ቀን ያክል ካደረጉ በኋላ በከፈቱት የመልሰው ማጥቃት አሁን ላይ በታሽጋኝት ቀዳሚ ገቢ የምትባለውን ከተማ በሙሉ ለሙሉ ከበባ ውስጥ ማስ ማስገበታቸውን ተከትሎ የመንግስት ወታደሮች መደናገጣቸው ተነግሯል። ምክንያቱም ደግሞ በከተማ ውስጥ ግዙፍ መድፍ ይገኛልና፣ መድፎችንም ወደ ተለያዩ አቅጣጫዎች በመተኮስ ፋኖ እንዲበተን ለማድረግ እየሞከሩ ሲሆኑ አሁን ላይ ከአርብ ገቢያ ከላይ ጋይንት ማለት ነው በርካታ ብረት ለበስ ሜካናይዝድ ኃይል ወደ አካባቢው እየተንቀሳቀሰ ነው ተብሏል። አድማጭ ቤተሰቦቻችን በዚህ ቀጠና ከፍተኛ ፍጥጫ ያለ ሲሆኑ ውጊያ የሚንቀሳቀስ ከሆነ ተጨማሪ መረጃዎችን አጠናቀ ምክሬ እመለሳለሁ። በሌላ መረጃ ደግሞ በምዕራብ ወሎ የደፈጣ ጥቃት ተፈጸመ። በምዕራብ ወሎ መካነ ሰላም ከተማ 8 ኪሎ ሜትር ወጣ ብሎ በመንግስት ወታደሮች ላይ የደፈጣ ጥቃት ተፈጸሟል። የደፈጣ ጥቃቱ የተፈጸሙ በፋኑ አባላት ሲሆን ጥቃቱ የተፈጸመ ደግሞ በአድማ በተናና በመከላከያ አባላት ላይ ነው ተብሏል። በጥቃቱ በርካታ የአድማ በተና አባላት ለሞት ሲዳረጉ፣ ዋና አዛዣቸው ደግሞ ለጊዜው ማረግና ስሙ ባይለይም በከፍተኛ ሁኔታ ቆስሎ ወደ ደሴ ሆስፒታል መንቀሳቀሱ ነው እየተነገረው። ይህ በእንዲህ እንዳለ በሸዋ ምድር በርካታ የፋኖ አባላት ስልጠናቸውን ጨርሰው መመረቃቸው ተነገረ። የመራ ፋኖ በሸዋ ጠቅላይ ግዛት እዝ በዛሬ ሁለት በሺ የሚቆጠሩ የፋኖ አባላትን አሰልጥኖ ማስመረቁን ነው ይፋ ያደረገው። በጎጃም በወሎና በጎንደር ምድርም እንዲሁ ስልጠናቸውን ያጠናቀቁ በርካታ የፋኖ አባላት ከውጊያው ጎን ለጎን መመረቃቸው አይዘነጋም። ዛሬ በጎጃም ምድር በአዲስ ቅዳምና በ በተለያዩ ቦታዎች ላይ ውጊያዎች ስለመደረጋቸው ተነግሯል። የአማራ ፋኖ በጎጃም እምቡሊንና ጅጋ የተባሉ ከባህር ዳር አዲስ አበባ በሚወስደው ዋና አውራ ጎዳና ላይ የተዘረጉ ሁለት ከተሞችን በእጁ ማስገባቱ ነው የተነገረው። ከዚህ በተጨማሪም አማሬትና ቆጭን ጨምሮ በርካታ ቀጠናዎችን መቆጣጠሩም አይዘነጋም። አድማጮቻችን፣ ለዛሬ የነበረን መረጃ ይህን ይመስላል። በሌላ መረጃ ዳግም ወደ እናንተ መለሳለሁ። አዶኒ ኒውስ ቀዳሚ ምርጫችሁ ይሁን። በደህና ቆዩ።